ሁሌም አዲስ ነገር የማያጣው የኢትዮጵያ ሴቶች እግር ኳስ ባለፈው ከቆመበት የቀጠለ ይመስላል። አሁንም የሀምበርቾ የስፖርት ኃላፊዎች ካለፈው አልተማሩም። አመት ሙሉ ስማቸውን ሲያስነሱና አካባቢውን የወከሉትን የሀምበርቾ ሴት እግር ኳስ ተጫዋቾች ቢያንስ ወደ ቤታቸው እንዲሄዱ እንኳን አልፈቀዱላቸውም። በሀምበርቾ ሴት እግር ኳስ ተጫዋቾች ላይ እየደረሰ ያለ ስነ ልቦናዊና የሞራል ጫና ቀጥሏል። የአስተዳደር ብልሹነት እግር ኳሱንም ጠባሳ እየጣለበት ይገኛል። ነገሩ እንዲህ ነው። ልክ እንዳምናው ሁሉ ዘንድሮም በኢትዮጵያ ሴቶች ፕሪሜር ሊግ ተሳታፊ የሆነው የሀምበርቾ እግር ኳስ ቡድን አመቱን ሙሉ ካለ ደሞዝና ጥቅማጥቅም ሲጫወት ቢቆይም ኃላፊዎቹ ግን ያንን አልተገነዘቡለትም። አሁንም የአመቱን መርሃ ግብር አጠናቀው ተጫዋቾቹ ወደየመጡበት ሊመለሱ ሲሉ የተለመደው የአምናው አይነት ችግር ይገጥማቸዋል። መሳፈሪያ እጃቸው ላይ የለም። ጥያቄያቸውን የሚመልስ ባለስልጣንም ሆነ የእግር ኳስ ኃላፊ የለም። ሁሉም ዝምታም መርጧል። በሐዋሳ መኪናቸውም እነሱም ጎዳና ላይ የሚገኙት የሀምበርቾ ተጫዋቾች ቢያንስ ወደ የቤታችን የምንሄድበት ገንዘብ ይከፈለን ሲሉ ጥያቄያቸውን አሰምተዋል። ከውድድር ጊዜ አንስቶ ምንም ያልተመቻቸው እነዚህ ሴቶች በቁርጠኝነት ጨዋታቸውን ቢጨርሱም አሁን ያምናው ቀጥሎ ሐዋሳ ከተማ ላይ ሲካሄድ የነበረው ውድድር ቢጠናቀቅም ያልጋ የምግብ ሳይከፈላቸው እስከ ዛሬዋ ቀን ድረስ በሆቴል ውስጥ ተይዘው ይገኛሉ። የክለቡ ኃላፊዎች የሆቴልና የምግቡን ከፍለው ተጫዋቾችን ትተው ለመውጣት ሲሞክሩ ደግሞ ተጫዋቾች መረጃ ይደርሳቸዋል። ያንን መረጃ ተከትለው እነዚህ ሊከፍሉ የመጡትን ሰዎች ቢያነጋግሩም እኛ ምንም የምናውቀው ነገር የለም እኛ ክፈሉ የተባል ነው የአልጋውን ብቻ ነው ሌላውን ዱሯ መሄዳችሁ ማናገር ትችላላችሁ የሚል መልስ ይሰጣቸዋል። የስምንት ወር ደሞዝን ጨምሮ ሌሎች ጥቅማ ጥቅሞችን ያልተቀበሉት እነዚህ ተጫዋቾች ታዲያ ለምን እንዲህ ይሆናል በሚል ከእነዚህ ሰዎች ጋር ግብ ግብ ይገጥማሉ። እነዚህ ተጫዋቾች ጉልበታችንን ሳንሰስት እግር ኳሱን ተጫውተናል፣ አሁን ወደ የቤታችን መሄድ አለብን፣ ቢያንስ ለመሳፈሪያ እንኳን ስጡን ሲሉ ይማጸናሉ። ነገር ግን ሰሚም ወሳኝም የለም ሀምበርቾ በኩል የሀምበርቾ የሴት እግር ኳስ ቡድን እንዲህ በየዓመቱ ውድድር ባለቀ ቁጥር ተጫዋቾችን በየመንገዱ እንዲንገላቱ ማድረጉ እጅግ የሚያሳዝንና መፍትሄ የሚሻው ጉዳይ ነው። እነዚህ ሴት ልጆቻችን የሚደረገው ማንኛውም አይነት ድጋፍ እንዲደረግ የፌዴራል ስፖርት አካል አባላት ድምፅ እንዲሆኑ ያስፈልጋል። እነሱም በደብዳቤ ፊርማ ፈርመው ለሚዲያዎች ድምፃችንን አሰሙልን የሚመለከታችሁ ደግሞ መፍትሄ ያሰጡን ሲሉ ይጠይቃሉ።